ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ሰዎች ችግር ሲከሰት መውጫ መንገድ ምንድነው ብለው ሲጠይቋቸው ሶስት ነገርን ተናገሩ መጀመሪያ ምን አሉት ለጠየቃቸው ባልደረባቸው ምላስህን ሰብስብ ወይም ደግሞ ምላስህን ጠብቅ አሉ። ልቅ ይሆኑና ማህበረሰብን የሚያውኩ መረጃዎችን ባለመልቀቅ ለማህበረሰቡ ተስፋ እንጂ ክፋት ያልሆነን ቃል ባለማውጣት ምላስህን ሰብስብ አሉት። ሁለተኛ ቤትህ ይብቃህ አሉት። ራስህን በቤትህ ሰብስበህ ከጉዳት ራስህን በመጠበቅ ለሌሎች ጥፋት ላለመሆን ጥረት በማድረግ ቤትህ ላይ ተጠበቅ አሉት። ሶስተኛው እንደ አማኝ ማህበረሰብ እኛን ይመለከታል። ለወንጀልህ ለኃጢአትህ አልቅስ አሉት። አሰላሙ አለይኩም ወረሕመቱላሂ ወበረካቱ። ወአለይኩም አሰላም ወረሕመቱላሂ ወበረካቱ። ዛሬ ከማን ጋር ነኝ? ከሩሂና ጋር አብዱልፈታ አብዱል ፈታህማ ሀይረዲን ሀይረዲን፣ ማሻአላህ። የት ነው ያለ? ነው ቢላል አለ። ሀበሽ መድረሳ። ለምን መተሽ ነው? ለቅርአት። ቅርአት። እዚህ ነው የምትቀሪው እ ለወደፊት ምን መሆን ትፈልጊያለሽ? ቀርቼ እስታዝ መሆን ይፈልጋሉ። ካነች እስታዝ መሆን ማሻላህ፣ ማሻላህ። አላህ ያሰፋልሽ እ ቁርአን የሆነ ቦታ ሲጋ በቅንቅላት ስታቂ ቦታ አለ ቦታ

አመሰግናለሁ። ምን ተሰማሽ? ደስታ። ምን ያህል? በጣም በጣም። ወደፊት አድጌ ቁርአን

ቆይ አንዴ፣ እንዳታሳልፉት። ይሄ ቪዲዮ ለኢትዮጵያ ሃይማኖት ተቋማት ጉባኤና ለመጅሊስ መድረስ አለበትና በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያረጋችሁ እስከ መጨረሻው ተከታተሉኝ። የእነዚህ ሁለት ሰዎችን ቪዲዮ በሰሞኑን ሰምታችኋል፣ እኔ መድገም አይጠበቅብኝም። ይሄኛው እስልምና አራጅ ነው፣ እስልምና አሸባሪ ነው ሲልነበር ነበር። ይሄኛው ደግሞ ሀጂ ሙፍቲ እንኳን ሞቱ ተደስቻለሁ ብሎ እጅግ የሚያስነውር ተግባርን ሲያሳየን ነበረ። ሁለቱም ግለሰቦች በህግ የሚያስጠይቅ ስራን የሰሩትና ለህግ መቅረብ አለባቸው። በኢትዮጵያ ህግ መሰረት የሞተ ሰውን ክብር የሚነካ ነገር መናገርም ሆነ ድርጊት መፈጸም እንደሚያስጠይቅ በደንብ ሁላችንም እናውቃለን። ይህኛው ደግሞ ለእስልምና ያለውን ጥላቻ ለመግለጽ ሊቢያ ድረስ ተጉዞ ስለ አይስ እያወራ ነበር። እውነት ለመናገር አሸባሪዎችን ለማውገዝ ሊቢያ ድረስ መጓዝ አይጠበቅብንም። በኢትዮጵያ ውስጥ ይህንን የሚፈጽሙት እነማን ናቸው? ሙስሊሞች አሸባሪ ናቸው ሲል ተደምጧል። ከሳምንት ከሁለት ሳምንት በፊት መስ መስጊድ ውስጥ ገብተው የኢስላም አስተማሪዎችን የገደሉት ሙስሊም አልነበሩም። አሁንም ቢሆን ሙስሊም ሴት ተማሪዎች እራቆታቸውን ካላየን አይማሩም ብለው ያባረሩትም ሙስሊሞች አይደሉም። ከአመታት በፊት በጾም አንጀታቸው በጥይት ጾማቸውን ያስፈቷቸው የጎንደር ሙስሊሞች እንደዛ ያሰቃያቸውም ሙስሊሞች አልነበሩም። ሞጣ ላይ ከአመታት በፊትም ቢሆን መዝሙር እየዘመሩ መስጊድ ያቃጠሉት የሙስሊሞችን ንብረት የዘረፉትም ሙስሊሞች አልነበሩም። ከብዙ አመታት በፊት ከ1 በኋላ ብቻ በአንድ ቀን ውስጥ ከ20 ሺ በላይ ሙስሊሞች በቦሩ ሜዳ ላይ የታረዱት የተገደሉትም እነዛን የገደሏቸውም ሙስሊሞች አልነበሩም። ከአመታት ከብዙ አመት በፊት 240 ሺ ሰዎች ወታደሮች የታጠቁ ሰዎች ሙስሊምን ለመግደል ሲጓዙ በኢማም አህመድ አልጋዚ በ12 ሺ ብቻ ወታደሮች የመከቷቸው እነዛን ሙስሊሞች ለመግደል የሄዱት 240 ሺ ሰዎችም ሙስሊሞች አልነበሩም። ስለዚህ ማን ነው ገዳዩ? ማን ነው አሸባሪ? ይሄ ግልጽ ነው። በየመሸታ ቤቱ በየጫካው የወጣ ስም ነው የሙስሊሞች ገዳይነት በየመጠጥ ቤቱ የሚመሰከር ቢሆንም፣ እውነታው መሬት ያለው ግን ከዛ ተቃራኒ ነው። እነዚህ ሰዎች በሃይማኖት ላይ ትልቅ ገደብን፣ ድንበርን አልፈዋልና የኢትዮጵያ ሕግ ሊጠይቃቸው ይገባል። ሙስሊም ሆናችሁም ሆነ ሃይማኖት ሲነካ የማትወዱ በሙሉ ወይም ቪዲዮ በደንብ ሼር፣ ኮፒ፣ ሊንክ፣ ሪፖስት እያረጋችሁ አዳርሱት። ሀሳብ ካላችሁን ኮሜንት ላይ አስቀምጡ። ሰላም አለይኩም ያብናይ

እኔ ቁርአን ቀርቼ አይደለም ወለኪን ግን የሰማሁትን ማሰማት ሰላለብኝ ነው። ፈደክር ብላ ረሱልም ደሞ በሊጉ አኒ ወለው አያ አንድም አያት ሁለው እመት ያስተላለፈ ከኔ ጋር ጀነት ላይ ነው። መደገፍ ነው እንጂ እሚገባችሁ እኮ ይሄ ብትደግፉ ትና ትደርሳለሁ። የማስጠት ፍላጎት ይጨምራል። ግን ስታስፈራሩኝ ይደብራል። ስትሰድቡኝ ይደብራል። እኔ ሲጀመር እናንተ እንድትወዱኝ እናንተ እንድታገ መጉሱኝ ብያ አይደለም። ደዕዋም መሰጠው ማለት ነው የኔ ውስጥ አላህ ያቃል ብናገር አያምኑኝም። ወላኪን ግን አላህ የኔ ውስጥ ሰለም ያቅ እኔ የናንተን ፎሎ ገሃነ ቢግባ የናንተ ላይ ቆሮንጦስ ባ አታ አታድርጉኝ አልፈልግም ወላሂ አዑዙ ግን ከዛሬ በኋላ እኔ ሲጀመር ደዕዋ አልሰጥም።